ጤና ይስጥልን። እንዴት አላችሁ? ክቡራትና ክቡራን የአዲስ ጨዋታ ቤተሰቦች፣ ይህ የፍታ ሰዓት ነው። የፍታ ሰዓታችን ደግሞ ዛሬ ሰብ ዓመታትን ወደ ኋላ ተጉዞ ሊያስቃኘን ወደ ታላቁ የኢትዮጵያ ብሔራዊ ቲያትር ተገኝቷል። እንግዲህ ታላቁ የኢትዮጵያ ብሔራዊ ቲያትር ከሰሞኑ ሰባኛ ዓመቱን እያከበረ ነው የሚገኘው። እንደሚታወቀው እንግዲህ በ948 ዓ ም እንደተቋቋመ ይነገርለታል። ለመሆኑ እነዚህ ሰብ ዓመታት እንዴት አለፉ? እነማን እዚ ቤት ምን አይነት አበርክቶ ነበራቸው የሚለውን ነገር በጥቂቱ እንግዲህ ለማስቃኘት የተዘጋጀ ኤግዚቢሽን አለ እሱን ኤግዚቢሽን ዛሬ እፍታችን ላስቃኛችሁ ነው እዚህ የተገኘት፣ ማለት ነው ድልነሳ መንግስቴ ነኝ። አብራችሁን ቆዩ። እንግባ። እንደምን አለ? እኛም ደግሞ እንግዲህ እንኳን አደረሳችሁ ለሰባኛ ዓመታችሁ ብለን የኢትዮጵያውያን ቤት የሆነውን ብሔራዊ ቲያትር ልንጎበኝ መተናል። እንተዋውቅ እሺ። እኔ ኩሪ አየለ እባላለሁ በኢትዮጵያ ብሔራዊ ቲያትር የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ ነኝ። በጣም ደስ ይላል። ስለዚህ ያው የሰሞጡና ሰባኛ ዓመቱን አስመልክቶ ብሔራዊ ቲያትር ሰባ ዓመቱን እንዴት ተጓዘ የሚል ኤግዚቢሽን አዘጋጅቷል። ስለዚህ ዛሬ ለውድ ቤተሰቦቻችን ደግሞ በእፍታ ፕሮግራማችን እንደው ሰባ ዓመታትን ብሔራዊ ቲያትር እንዴት አለፈ፣ ምን ነገሮችን ይዟል ብለን እንግዲህ ባንቻ አማካኝነት እንጎበኛለን ማለት ነው። በጣም ደስ ይለኛል። አማራ ሚዲያንም በዚህ አጋጣሚ ሰባኛ ዓመቱን ከኛ ጋር ሊያከብር ስለመጣ የብሔራዊ ቲያትርን እጅግ አድርገን እናመሰግናለን። በጣም እናመሰግናለን። ተመልካቾቻችን አብራችሁን ቆዩ፣ እንጎበኛለን እሺ፣ ስለዚህ ወዴት ነው የምንጀምረው? በዚህ እንግባ። መጀመሪያ እንግዲህ ከ1948 ጀምሮ ብሔራዊ ትያትር ምን ምን ስራ ሰራ በኪነጥበብ ዘርፍ የሚለውን አብረን እንቀኝ። እሺ ብሔራዊ ቲያትር 1948 ሲጀመር ሲከፈት ማለት ነው። የመጀመሪያው ቲያትራችን ዳዊትና ኦሪዮን ቲያትር ነው በ1948 ዓ ም ድርሰት ቢትወደድ መኮንን እንዳልካቸው፣ ዝግጅት ፍራንሲስ ዜልቤክር፣ ተዋናይን ደግሞ ትእዛዙ ኃይሉ ነው። ትእዛዙ ኃይሉ ይህንን ዳዊትና ኦሪዮንን ደግሞ ከማንጋር ነው ይሰራለን ከታላቋ አርቲስት እዛጋ የምታዩት ወይም እዚህ ጋም አለች ከአስናቀች ወርቆ ጋር ነው። አስናቀች ወርቆ ያው በሙዚቃው የምትታወቅ አዎ፣ በጣም ታላቅ አርቲስት ናት። እነዚህ መስራቾች ናቸው። በነገራችን ነ አርቲስት ጌታቸው ደባልቄ መስራቾች ናቸው። እሳቸውንም እናውቃቸዋለን። በተለይ የቅርብ ጊዜ ትውልድም ያውቃቸዋል በኢትዮጵያ ቴሌቪዥን የህጻናት ተረቶችን በማቅረብ ትውልዱ ላይ ትልቅ ስራ የሰሩ ሰው ናቸው። እነዚህ ሁሉ በዛ ዘመን በሀምሳዎቹ፣ በስልሳዎቹ ትልቅ አበርክቶ ያላቸው መሰረቱ የሆኑ ትላልቅ ባለእውቀት አንጋፋዎቻችን ናቸው ማለት ነው። ከዚህም የምታያቸው ከግራም ከቀኝም፣ በሙዚቃውም በትያትሩም ያሉ ናቸው ማለት ነው። አስራ ዘጠኝ አርባ ስምንት ተከትሎ ሀምሳዎቹ ውስጥ እነዚህ ስራዎች ተሰርተዋል። ከተፎና መንጥር 1953 ነው። ኦቴሎ 1956 ሀምሳ ነው። ጸጋዬ ገብረ መድን ያዘጋጁት ናቸው። አስካለ አመነሻዋና ተስፋዬ ሳህሉ ቅድም ያየናቸው አባባ ተስፋዬ እንግዲህ በጎልማሳነታቸው ጊዜ የሰሩት ቲያትር ነው። እዚህ ጋር ከተፎና ምንጥር ቲያትር በ1953 ዝግጅት እና ድርሰቱ የጌታቸው ደባልቄ ነው። ያው ቅድም ያየናቸው ከግራ ወደ ቀኝ ያሉ ደግሞ አርቲስቶቻችን ወይም ቲያትሩን የሰሩት አስካላ መነሻዋ ጌታቸው ደባልቄ ራሳቸው እና በላይ መርሳ ይባላሉ። 1953 አልሞትኩም ብያሏሽም ቲያትርም እዚህ ጋር የምታዩት ምስል አለ። ይሄንንም ቢትወደድ መኮንን እንዳልካቸው ናቸው ድርሰቱን ይጻፉልን ከዛ አሌክሳንደር ሪቻርድ ሀገር እሳቸው ናቸው ማለት ነው። ዝግጅቱን የሰሩልን የሺት ቲያትር 1954 የምታዩት ነው። በጣም ሊገርማችሁ ደግሞ ይሄንን ስነ ስቅለትን እዩት። ቅድም እዚህ ጋር ያየነው ነጋሽ ዘለቀ ነው። እዚህ ጋር ይሄንን የሚሰራልን ማለት ነው። ነጋሽ ዘለቀን ቅድም አይታችሁታል፣ ምስሉን አያችሁት። ልክ የክርስቶስ ምስል አይመስልም? ምንም ልዩነት የለውም። እና ይሄንን ስነ ስቅለት ይኸውም በ1948 የተሰራ ነው። በዛው ትያትር ቤታችን በተመሰረተበት አመት፣ ፍራንሲስ ዘልቬከር ድርሰትና ዝግጅት ትርኩም አምባሳደር ዳዊት አብዱ ናቸው። ነጋሽ ዘለቀ ነው የሚገርመው፣ ይሄንን ፎቶ ቤታቸው ወስደው ነጋሽ ዘለቀ አስቀምጠውት ነበርና ባለቤታ ማን እናታቸው ይህን ፎቶ የክርስቶስ ፎቶ ነው ብለው እላዩ ላይ ይጸልዩ ነበር እየጸለዩ እሱ ሲያቸው ነገ ዘለቀ ኧረ እባክሽ እኔ ነኝ ሲል ተው በክርስቶስ ጋር ራስን ማስተካከል ጀመርክ ወይ ኧረ ተው ተው ትቀሰፋለህ ይሏቸው ነበር ይሄ ምኑን የሚያሳየን ራሱ በዛ ጊዜ የሜካፑ ሳይንስ ትልቅ እንደነበረ ታስቦበት እንደሚሰራ አንዱ ማሳያ ነው ማለት ነው። እነዚህ እንግዲህ 1950ዎቹ፣ 40ዎቹ ያሉ ናቸው። ይሄ ደግሞ የሙዚቃዎቹ ስራ ናቸው። ይሄን በ1953 ዓ ም ይሄ የምታዩት የቀዳማዊ ኃይለሥላሴ ቲያትር እዝራ የባህል ኦርኬስትራ አባላት ናቸው። ከግራ ወደ ቀኝ የምትወያቸው ታጠገብረ ወድ፣ ታሳሷ፣ አዳምቃቸው ደርባ፣ አባ ቡኑ፣ አሰፋ ዘገየ፣ ይጥና ተገኘ ናቸው ማለት ነው። እዚ ጋም ያው የዚሁ የእዝራ ባህል ኦርኬስትራ አባላት ናቸው። ድምፃዊ ጠለላ ከበደ ነች። በቅርብ ጊዜ ያጣናት ጠለላ እሷ ናት እዚ ጋ የምናያት ማለት ነው። እዚ ጋም ቀዳማዊ ኃይለሥላሴ ቴአትር 1958 የእዝራ ሙዚቃ ቡድን ባህላዊ ሙዚቃ ቡድን ነው። እነዚህ በሙሉ እሱን የሚያሳዩ ናቸው ማለት ነው። ይሄ የቅርብ ዘመኑ ነ የብሔራዊ ቴአትር ዝራ ሀገረሰብ ነው። ኩስያ ጠለንጌን ሁላችን የምናውቃቸው ናቸው። በኮንሶ ብሔረሰብ ጨዋታ ላይ እስከ እድሜያቸው እስከ ጡረታ መውጫቸው ድረስ የሚሰሩ የባህል ሰው ሰው አርቲስት ናቸው፣ እየሰሩን ያሉ ናቸው። ይሄ ደግሞ ከበደ ለማ ነው። እሱም እንዲሁ የባህል ኦርኬስትራ ላይ የሚሰራልን ማለት ነው። አጽብሀ ኃይሉም እዚጋ አለ። እሱም የባህል ኦርኬስትራ ላይ የሚሰራ ነው። እዚጋ የምታያቸው ደግሞ በዘመኑ ማስታወቂያ የሚሰራባቸው ፖስተሮቻችን ናቸው ማለት ነው። አንድ ጡት አለ መላኩ አሻግሬ ድርሰቱ ነው። አዘጋጁ ተክሌ ደስታ ነው። ተክሌ ደስታ አሁንም በቅርብ ከኛ ጋር ሀሙስ የተሰኘውን ቲያትር በድጋሚ ሲያሳየን ነበር ማለት ነው። ታድሶ በተስፋዬ ገሰሰ አዘጋጁ ደግሞ ደበበ ሸቱ ናቸው። እንደዚሁ እነ ወጋየሁ ንጋቱ ይሄ ይህ ቲያትር ሞረሽ ቲያትር፣ ወጋየሁ ንጋቱ፣ ተስፋዬ ሳህሉ ሰይፋራያ፣ ተክሌ ደስታ በበይመኑ፣ እነ ጌታቸው ደባልቄ፣ ወንደሰን ገብረ ኢየሱስ፣ አለምፀሐይ ወዳጆ፣ ያዕቆብ አብርሃ እና ሌሎች የተጫወቱበት ነው። ሞረሽ የተወሰነውን ነው እዚህ ጋር ዲስፕሌይ ለማድረግ የሞከርነው እንጂ ብዙ ስራዎች አሉ። ብዙዎች በጣም ብዙዎችን እያየን ነው። በጣም የሚደንቅ ነው። ለማንኛውም እውነት ነው። ለስራ መሰረት የሆኑ ሰዎች ናቸው። እነዚህ ታላላቅ እና አንጋፋ አርቲስቶች የራሳቸው ሕይወት የላቸውም። ሰርግ አያውቁም። ሐዘን ነው ድር ነው ማለት የለም። ኪነት ትዘምታለች፣ ትዋጋለች በሚሉበት ዘመን እራሱ ለሀገራቸው ጦር ሜዳ ድረስ እንደ አንድ ወታደር ኪነ ጥበብ የሚዘምትበት ዘመን ነው። የምታያቸው ናቸው እንግዲህ ይሄ ኢትዮጵያ ብሔራዊ ትያትር ዘመናዊ ኦርኬስትራ ነው። 1996 ላይ እነዚህ የቅርብ ጊዜ ናቸው። ይሄ 97 ላይ ይሄም ኦርኬስትራ አባላት ናቸው። ያሬድ ኦርኬስትራ የምንላቸው ይሄ ነው። ሌላው ከ1948 ጀምሮ እንግዲህ ኢትዮጵያ ብሔራዊ ትያትርን ማር ማንመራ በመርም ስንጠይቅ የምታያቸው እነዚህ አንጋፋ ሰዎች አሉ። ከዚህም ውስጥ ና ሎሪ ጸጋይ ገብረ መድን ከኪነ ጥበብ ስራ በተጨማሪ የአስተዳደር ስራውንም ሰርተውልናል። አቶ ከበድ አስፋው የመጀመሪያ አካባቢ ሰው ናቸው። ሻለቃ አጥናፉ መኮንን አሉ። ሎሪ ጸጋይ እንዳልኩት፣ ፊት አውራሪ መኮንን ዶሪም በጣም የሚገርም ታሪክ ያላቸው ናቸው። በእውነት አሁን በቅርብ ነው ከዚች ዓለም የተለዩትና አንድ ቲያትርም ሰርተዋል የራሳቸው ጽሁፍ አላቸው። አቶ ጌታቸው አብዲ ማን ያዛ ታላቁ መራይ ተውኔት ማን ያዛል እንደሻውን ሁላችንም የምናውቀው ነው። ትልቅ ስራ በኪነ ጥበቡ ዘርፍ የሰራ ሰው ነው። አቶ አሰፋ አርጋው፣ አቶ እንዳለን ደንበል፣ አቶ አዳፍሬ ብዙነ፣ አቶ ካሳ ደስታ፣ አቶ ተስፋዬ ሽመልስ ጋዜጠኛም ኪነ ጥበብ ሰውም ነው። ያው ሁላችንም እናውቀዋለን። አቶ መሳይ ደምሴ፣ ረዳት ፕሮፌሰር ነብዩ ባይ፣ ነርሲስ ናልባንዲያን ያው እናውቃቸዋለን። በተለይ በኢትዮጵያ የሙዚቃ ታሪክ ትላልቅ አስተዋጽኦ ካበረከቱት የውጭ ሀገር ሰዎች አንዱ ናቸው። ለኢትዮጵያ ትልቅ ፍቅር ያላቸው ለባህሉም ፍቅር ያላቸው ዘመናዊውን የሙዚቃ ስራ ያሰሩ ናቸው። በነገራችን እና ዲዛይነር ደምሴ ሽፈራው በጣም ሊገርም ሰዓሊ ነው። በጣም በቲያትሩ ጀርባ ያሉትን አብዛኛዎችን ይሄ ባክ ላይ የሚቀርቡትን እንትኖችን፣ የመድረክ ስዕሎችን የሚስል የሚገርም ታሪክ ያለው ሰው ነው ዲዛይነር ደምሴ ሽፈራው በጣም ሊነገርለት፣ ሊታወቅ የሚገባ ትልቅ ሰው ነው። ንጉስ አርማ ቲያትር 1993 ተሰርቷል። ያን ጊዜ ድርሰት ያው አሁንም መልካሙ ዘሪሁና ዝግጅት ማን ያዘዋል? እንደሻው ነው። በዛን ጊዜ ፍቃዱ ተክለ ማርያም የተወነበት ነው። አሁን በቅርቡ በድጋሚ እየታየ በጣም ተወዳጅነትን ያተረፈ ትያትር ነው ማለት ነው። ቀደም እንግዲህ ስለ ዳዊትና ኦሪዮን አውርተናል 1948 የመጀመሪያው ቲያትራችን ነው ብለናል። በዛ ዘመን ይሄ ካባ ተለብሶ ነበረ። ነጋሽ ዘለ አርቲስቶቹ ሲሰሩት የነበረው ይሄንን ነጋሽ ዘለቀ እንግዲህ ከለበሱት አልባሳት አንዱ ነው ማለት ነው። ይሄ እንግዲህ ከኢትዮጵያ ብሔራዊ ቲያትር ጋር ሰባኛ ዓመቱን አክብሯል ማለት ነው። እነዚህም እንደዚሁ በዳዊትና ኦርዮን 1948 የተለበሱ አልባሳቶች ናቸው። ይሄ ሃኒባል የተሰኘ ቲያትር ፣ ይሄም እንዲሁ በ1948 የታየ ቲያትር ነው። የሮማ ወታደር ገጸ ባህሪን ተላብሶ የሚሰራ አርቲስት የለበሰው ተዋናዩ የለበሰው ነው ማለት ነው። ይሄም እንደዛው የሀኒባል ነው። ከዳዊትና ኦርዮን ቀጥሎ ስነ ስቅለት አለን 1948። ይሄም ወታደሩን ሆኖ የሰራ ገጸ ባህሪ። ቴዎድሮስ ቲያትር፣ ይሄም 1948 ላይ የተሰራ ነው ማለት ነው። እዚ ጋር ጎንደሬው ገብረ ማርያም አለ 1950 ዓ ም የተሰራ ቲያትር ላይ የተለበሰ አልባስ ነው። 1950 እንግዲህ ይሄ ወንዱን የለበሰው፣ ይሄ ደግሞ ሴቷ ተዋናይ የለበሰችው ነው። ይሄ የቅርብ ጊዜ ነው። ዋና ተቆጣጣሪ በሁለት ሺህ ዓመተ ምህረት የተሰራ ነው ማለት ነው። ትያትሩ እዛ ላይ የተለበሰ ነው። እነዚህን የምታዩቸው ሁሉ የባሄር ብሔረሰብ ኢትዮጵያ እንግዲህ የብዙ ብሔረሰብ ሀገር ናት። ብሔራዊ ቲያትር ደግሞ የብዙ ብሔረሰብ ማዕከል ነው የብዙ ብሔረሰብ ትውፊቶች ይሰራሉ። በቲያትሩም፣ በሙዚቃው እንግዲህ ይሄ የሱ የእሱ ነው ማለት ነው እነዚህ የምታውቋቸው ድርድር ክራር የሚባሉት ከበሮ ይሄ ደግሞ የጋምቤላ ባህላዊ የሙዚቃ መሳሪያ ነው። ይሄ የኮንሶ ጋሻ ነው። እነዚህ የምታያቸው ጋሻዎች ናቸው። ይሄ ደግሞ የጋምቤላ ባህላዊ ሙዚቃ መሳሪያ ነው ማለት ነው። ይሄ የምታዩት ከይቅርታ ጋር እንግዲህ ልናልፋቸው የማይገባ ታላቁ ሰው ቀዳማዊ ኃይለሥላሴ የምዛጋሉ ብሔራዊ ቲያትርን የመሰረቱልን ሀሳቡ በሳቸው ዘመን መጥቶ ለዛሬ በቃው በቀዳማዊ ኃይለሥላሴ ስለሆነ ለዚህ በጎና ታላቅ ሀሳባቸውም ትውልድ ሊያመሰግናቸው ይገባል የሚል ጽኑ እምነት አለን። እዛ ጋር የምታያቸው ጥላሁን ገሰሰ ቅድም የተነጋገርነው አርቲስት አስናቀች ወርቁ ሁሉ ከ1926 ከ2004 ድረስ በህይወት ኖራ በተልእኮ ተፈጥራ ትልቅ ስራ የሰራችልን እናት ማለት ነው። በጣም እንግዲህ በጣም ብዙ ታሪክ ሰፊ ታሪክ ስለሆነ ነው ክቡራን፣ የአዲስ ጨዋታ ቤተሰቦች፣ የፍታ ቤተሰቦቻችን በብሔራዊ ቲያትር ሰባኛ ዓመት ክብረ በዓል ላይ ተገኝተን ጥቂት በወፍ በረር ያክል እንደው እነማን ነበሩ፣ ምን ነበር ብሔራዊ ቲያትር የሚለውን ለፍታ ፍታ ስለሆነ ትንሽ ነገር አድርሰናቸዋል። አብራችሁን ስለነበራችሁ ከልብ አድርገን እናመሰግናለን። ጤና ይስጥ። እናመሰግናለን። እግዚአብሔር ያክብረልን።